በጠላቶች ላይ በቀልን አትፈልግ። ፍርድን ለእግዚአብሔር ተወው፣ እርሱ በጊዜውና በራሱ መንገድ ፍትሕን ያደርጋልና። መዝሙር 94። ከእግዚአብሔር ጋር ያለህ ሕብረት ከምንም ነገር በላይ ውድም መሆኑን እወቅ። ይህ ሕብረት የዘለዓለም ሕይወት ምንጭ ብቻ ሳይሆን ለምድራዊው ሕይወትህ የበረከት መሰረትም ነው። መዝሙር 73 ምስጋናን የሕይወትህ አንዱ አካል አድርገው። በደስታም ሆነ በሐዘነ ጊዜ እግዚአብሔርን ማመስገን አታቋርጥ። መዝሙር መቶ። የጽድቅን ረሃብና ጥማትህ በልብህ አኑር። እግዚአብሔር ይህን ቅዱስ ፍላጎትህን በምሕረት ያረሰርስልሃል። መዝሙር 42 የተቀደሰችውን ተራራ ቤተክርስቲያንን ውደድ በዚያ የእግዚአብሔር ክብር ይገለጣልና ከቅዱሳን ጋር ህብረት ማድረግንም ነፍስን ያድሳል። መዝሙር 27። እንደ ገለባ በንፋስ እንዳትበተን ከክፎችም ምክር ራቅ። የጽድቅ መንገድ ጥልቅ ስር ሲኖረው የክፋት መንገድ ግን መሰረት የለውም። መዝሙር 1። የእግዚአብሔርን ስም በከንቱ አትጥራ፣ በአክብሮትና በፍርሃት አስበው። ስሙ ቅዱስና የተፈራ ነውና። መዝሙር 111 በፈተና ውስጥ ስታልፍ የእግዚአብሔር ታማኝነት እንደማይለወጥ አስታውስ። እርሱ ትላንትናም ዛሬም እስከ ዘላለምም እያው ነው። መዝሙር 102 የሌሎችን በረከት ስታይ ላንተም የተዘጋጀውን የእግዚአብሔርን በረከት አስብ እንጂ ልብህ በቅናትና በምቀኝነት እንዲቃጠል አትፍቀድ። መዝሙር 37። የእግዚአብሔርን ይቅርታ ስትቀበል አንተም ሌሎችን ይቅር ለማለት ፈቃደኛ ሁን፣ ይቅርታ የመንፈስን ነጻነት ቁልፍ ነውና። መዝሙር 32። በእግዚአብሔር ቃል ላይ ተመሥርተህ የሕይወትህን ቤት አንጽ፣ የፈተና ማዕበል ሲመጣ የማይናወጥ መሠረት ይሆናልና። መዝሙር 119። የእግዚአብሔር መንግስትና ጽድቁ ከፈጣሪ ጋር ያለህ እውነተኛ ግንኙነትም ቀዳሚ ጉዳይህ ይሁን ሌሎችን ነገሮች ሁሉ ይጨመሩልሃል መዝሙር 37 በጸሎትህ ውስጥ ከልመና ባሻገር አምልኮና ምስጋናን አካት ይህ ነገርም ጸሎትህን የተሟላና የተወደደ ያደርገዋል መዝሙር 95 የእግዚአብሔርን ፍቅር ጥልቀትና ስፋትን ለማሰላሰል ጊዜ ውሰድ! ይህ ፍቅር ከአንተ ማስተዋል ሁሉ የላቀ ነውና። መዝሙር 36 ለእግዚአብሔር የተለየህ ቅዱስ ህዝብ መሆንህን አትርሳ። የዓለምን አካሄድ አትከተል፣ በመንፈስ መታደስ ተለወጥ። ትዕግስት የመንፈስ ፍሬን መሆኑን እወቅ፣ በእግዚአብሔር ጊዜ ታምን። ችኮላ ብዙ ጊዜ ወደ ስህተት ይመራል፣ መታገስ ግን የተወደደ ፍሬን ያፈራል። መዝሙር አርባ። በእግዚአብሔር ፊት ዝም ማለትን ተማር። በጸጥታ ውስጥ ድምጹን ትሰማለህና፣ የዓለም ጫጫታ የልብህን ጆሮ እንዳይደፍነው ተጠንቀቅ። መዝሙር 46 የእግዚአብሔርን ቃል እንደ ማር ተቀበለው፣ ለነፍስህ ጣፋጭ ነውና፣ በየዕለቱ በመመገብ መንፈሳዊ ጥንካሬን አግኝ። መዝሙር 119 ከትንንሽ ኃጢአቶች ተጠንቀቅ ትልቅ እሳትን የሚጭሩት ትናንሽ ብልጭታዎች ናቸውና ንጽሕናህን በንቃት ጠብቅ። መዝሙር 19። የእግዚአብሔርን ፍጥረታት ተመልክተህ ፈጣሪህን አመስግን። ከትንሿ ሳር እስከ ግዙፉ ሰማይ ድረስ የእጁ ሥራ ይታያልና። መዝሙር 19። በራስህ ጥንካሬ ሳይሆን በእግዚአብሔር ኃይል ታመን የእግዚአብሔር ክንድ ግን ሁሉን ማድረግ የሚችል ኃይለኛ ነውና። መዝሙር 20። ለእግዚአብሔር የምትሰጠው ነገር ሁሉ ከእርሱ የተቀበልከው መሆኑን እወቅ። ስለዚህ በልግስናና በደስታ ስጥ። መዝሙር 24። የሰላም ሰው ለመሆን ጥረት አድርግ። ከሰዎች ጋር ያለህን ግንኙነት አስተካክል። እግዚአብሔር የሰላም አምላክ ነውና። መዝሙር 34። የእግዚአብሔርንም አብሔርን ምሕረት በየጠዋቱ እንደ አዲስ ተቀበል። ኃጢአትህ ምንም ያህል ቢበዛ ምሕረቱ ይበልጣልና መዝሙር 103 በሀብትህ ላይ ሳይሆን በሰጪው ላይ ትኩረት አድርግ። ሀብትህ ኃላፊ ነው፣ የእግዚአብሔርን ምሕረት ምህረት ግን ዘላለማዊ ነው። መዝሙር 49 የእግዚአብሔርን ቃል ስትሰማ ፈጻሚ ሁን እንጂ ሰሚ ብቻ አትሁን። እምነት ያለ ሥራ የሞተ ነውና መዝሙር 119 በእግዚአብሔር ፊት የልብህን ቅንነት እንጂ የውጭ ገጽታህን አታስብ እርሱ ልብን ይመረምራልና አንደኛ ሳሙኤል 16 መዝሙር ሰባት የእግዚአብሔርን ፍርድ አትፍራ ነገር ግን ኃጢአትን ፍራ እርሱ ለጻድቃን የሚራራ በኃጢአተኞች ላይ ግን የሚፈርድ አምላክ ነውና መዝሙር 7 በመንፈሳዊ ውጊያ ውስጥ እግዚአብሔር የአንተ ጋሻና ሰይፍ መሆኑን እመን! እርሱ ስለ አንተ ይዋጋልና መዝሙር 18። የእግዚአብሔርን ክብር ለማየት ዓይንህን ወደ ሰማይ አንሳ፣ የሰማያት ግርማ የፈጣሪን ታላቅነት ይመሰክራል! መዝሙር 8። የእግዚአብሔርን ተስፋዎች እንደ ውድ ሀብት በልብህ ያዝ እነርሱ በጨለማ ጊዜ ብርሃን፣ በድካም ጊዜ ብርታት ይሰጡሃል። አን መዝሙር 119 ለእግዚአብሔር የምትዘምረው መዝሙር ከልብህ የመነጨ ይሁን፤ የከንፈር እንቅስቃሴ ብቻ ሳይሆን የነፍስህ ጩኸትም ጭምር ይሁን። መዝሙር 47 በእግዚአብሔር ቤት ውስጥ የበቀለች እንደምትሆን ለምለም የወይራ ዛፍ ሁን። ፍሬያማነት ሌሎችን እንዲጠቅም ጸልይ። መዝሙር 52 የሕይወትህ የመጨረሻ ግብህ እግዚአብሔርን ማክበርና ለዘለዓለም በመንግስቱ ከእርሱ ጋር መኖርም መሆኑን አትርሳ። ይህንን ግብህን አትሳት። በየዕለቱ ወደ እርሱ ተጠጋ። መዝሙር 73 ከመዝሙረ ዳዊት የተውጣጡ የሕይወት መመሪያዎች። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙም አሜን።